ኢትዮጵያዊነት ሲነሳ ሀገር ወዳድነትና መስዋዕትነት ሲገለጽ የሀገር ክብር የሆነው ሰንደቅ ዓላማ ቀድሞ ይመጣል። ይህን ሰንደቅ ዓላማ እዚህ ለማድረስ በርካቶች አጥንታቸውን ከስክሰዋል። ታዲያ ይህን መስዋዕትነት የተከፈለበት ባንዲራ ዛሬም በክብሩ ማስቀጠል ይገባል። የባንዲራ ክብር ሲነሳ አብሮ የሚመጣው ደሴ ከተማ ለዘመናት የዘለቀው ሰንደቅ ዓላማ አሰቃቀልና አወራረድ ባህል ነው። በደሴ ከተማ ላለፉት ዘጠና ዓመታት የሰንደቅ ዓላማን የማክበር እሴቱ ቀጥሎ ከዛሬ ደርሷል። ዛሬም ቢሆን ይህው ሴት ቀጥሏል። ሰንደቅ ዓላማው እንግዲህ ጧት 12 ሰዓት ይሰቀላል፣ ማታም 12 ሰዓት ይወርዳል። በዛን ሰዓት ህዝቡ ዛ አደባባይ ላይ የሚመጣው ሁሉ ቁሞ ነው። ሰንደቅ ዓላማው ሲሰቀል ይቆማል፣ ሲወርድም ቁሞ አክብሮ ይሄዳል። ከዛ በኋላ ነው እንቅስቃሴ የሚደረገው። ደሴ ከጥንት ጀምሮ ነው ባንዲራ ከተመሰረተበት ባንዲራ ካለበት ከጥንት ከአባቶቻችን ከተወረሰበት ጊዜ ጀምሮ ጧትና ማታ በሚሰቀልበትና በሚወርድበት መካከል የሀገር መዝሙር እየተዘመረ ሁሉም ሰው ባለበት ቁሞ ሀገሩን እያሰበ ገብተዋል። መዝሙር በሚዘመርበት ሰዓት ሀገርክን ነው የምታስበው። ስለዚህ ሀገሩን እያሰበ የሚያወርድበት ልምድ አለ። እስካሁንም ቆይቷል፣ ወደፊትም ይቀጥላል። ደሴ ከተማ ያው ከድሮ ጀምሮ ነው። ጊዜውን ያን ያህል ባላቀውም ከድሮ ጊዜ የነበረ ልምድ ነው። ጠዋት ላይ ይሰቀላል ሰንቀት እንደሰንደቃችን። በመቀጠል ማታ 12 ሰዓት ሲሆን ይወርዳል። በሚወርድበት ሰዓት ማህበረሰቡ ምንም አይነት እንቅስቃሴ አይኖርም። የመኪናም ሆነ የእግረኛም እንቅስቃሴ የለም። ሁሉም በተመስጦ ሆኖ ባንዲራውን አውርዶ ባንዲሮ በክብር ወደ መቀመጫው ከተቀመጠ በኋላ ነው ህብረተሰቡ እንቅስቃሴ የሚቀጥለው ሰንደቅ ዓላማን ማክበር እንዲከበር ማድረግ ከሁሉም የህብረተሰብ ክፍል የሚጠበቅ ሀገራዊ ግዴታ ነው በዚህ ዘርፍ ደሴ ከተማ ላይ የሚታየው ሰንደቅ ዓላማን የማክበር እሴት ተጠናክሮ መቀጠልም ይገባዋል የከተማዋ ነዋሪዎችም ይላሉ ሰንደቅ ዓላማውን እንዳከበር ነው ሁሉ ሀገርን ለማስቀጠል ለመስዋዕትነትም ዝግጁ ነን ይላሉ እኔ በዚህ ሰንደቅ ዓላማ ከ1961 ዓ ም ጀምሮ የሰራዊት አባል ሁኜ ሰንደቅ ዓላማውን ሳከብርና ወደ አገር ዳር ድንበር ጥበቃ በምንሄድበትም ሰዓት ሰንደቅ ዓላማ እያንዳንዱ ሰራዊት የራሱ የሆነ እጁ ላይ የሚያስረው ነበር። ስለዚህ አሁን ትውልዱ ቱሉዱ ይሄን አውቆ ያን አርማ አንስቶ ለሀገሩ ዳር ድንበር ጥበቃ የተዘጋጀ ቢሆን ደስ ይለኛል እላለሁ። መስዋዕትነት ያልተከፈለበት አለ ብለህ ነው? ለዚህ ባንድ ነው በዚህ ባንዲራ ከእናቶቻችን ከአባቶቻችን ጀምሮ አሁን እስካለንበት ድረስ ባለን ሙያ እየተወጣን የሚከፈል መስዋዕትነቱ እየተከፈለ እዚህ ደርሷል። አባቶቻችን ከአድዋ ጦርነት ጀምሮ ብዙ መስዋዕትነት ከፍለዋል። ለዚህ ለሰንደቅ ዓላማ እየተውለበለበ እንዲቀጥል እና እኛም እሱን መርህ በማድረግ ወደፊት ያው በምንችለው ነገር ሁላችንም በተሰማራንበት ሙያ ላይ ተግተን በመስራት ሀገራችንም ሰንደቃችንም ከፍ ማድረግ ይኖርብናል ብዬ አስባለሁ። በደሴ ከተማ የሚታየውን ባንዲራን የማክበርና የማስከበር ባህል ለማስቀጠል በትኩረት ይሰራል የሚሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሌ ናቸው። ህዝቡ ባለፉት ዘጠና ዓመታት ሀገሩን ወዶ ሰንደቅ ዓላማውን አክብሮ እሴቱን እንዳስቀጠለ ገልጸው አዲሱ ትውልድም ይህንኑ በጎ ተግባር ስለማስቀጠሉ ይናገራሉ። ላለፉት ዘጠና ዓመታት የባንዲራ በቀን ጠዋትና ማታ ቁሞ ልጅ ቦታ ላይ ህዝቡ በመስቀልና በማውረድ ሲያከብር ይኖራል። በየቀኑ ዛሬ ለዘጠነኛ ጊዜ ለዘጠና ዓመታት አክሲዷል ማለት ነው። ዘጠና ዓመቱ የምናከብርበት ነው ማለት ነው እግረመንገድ። ስለዚህ ይህ ተጠናክሮ ይቀጥላል። ይህ ማለት ትርጉሙ ምንድን ነው? በኢትዮጵያዊነቱ የጸና ህዝብ ያለባት ከተማ በአንድነቱ የጸና ህዝብ ያለባት ከተማ ስለ ኢትዮጵያ በውስጡ በአስተሳሰቡ የተቃኘ ህዝብ የጸና ህዝብ ያለባት ከተማ መሆኗ ማሳያ ነው። ለዚህም ነው ህዝባችንን ለከተማችንን ሰላም እና ህግና ስርዓት መኖር አለበት፣ ከህግና ከስርዓት ውጭ የሚደረግ እንቅስቃሴ አንደግፍም፣ ስርዓተ መንግስት ያስፈልጋል ብሎ ከሰላም ጎን ቆሞ ህብረተሰባችን እየደገፈን ያለው ለዚህ ነው። ማሳያ ነው ይሄ ማለት ይቻላል። ሀገር ትቀጥል ዘንድ ሰንደቅ ዓላማ ተከብሮ ትውልድ ይሻገር ዘንድ ሰላም ይፈልጋል የሚሉት አቶ ሳሙኤል ሀገርን ለማሻገር ሁሉም በጋራ ሊሰራ እንደሚገባ አንስተዋል። የጸጥታ ኃይሎች ሰንደቅ ዓላማን ለማስቀጠል እያደረጉት ያለው ጥረትም የሚደነቅ መሆኑን ገልጸዋል። ሀገር በሰንደቅ ዓላማ ትወከላለች። ይችን ሀገር ለማስቀጠል ደግሞ የሚከፈለውን ዋጋ ለመክፈል መዘጋጀትም ያስፈልጋል። ለከተማችን፣ ለክልላችን፣ ብሎም ለሀገራችን ሰላምና በየደረጃው ላለው ልማት እንቅስቃሴ ሁሉም ማህበረሰብ የጸጥታ መዋቅሩ ከጎናችን ቁማችሁ ለሰላማችን እና ለልማት ተጠናክሮ እንዲቀጥል እንድታግዙ ጥሪ ላቀርብላችሁ እወዳለሁ።